ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለ ሁላችሁ እንዳያችሁት ከሆነ እንግዲህ የብሩኬና የሀይሚ ጉዳይ በጣም እየከረረ በቃ ምድር የሚባለው ዙሩን እያከረሩት መጥቷል እና እንደው ምናልባትም ለአስታራቂ እንኳን እስከሚያስቸግር ድረስ የገቡት አስታራቂዎች ራሱ እንደ ውኃ የሚያነሳ ንግግር እንኳን ይዘው ያልመጡበት ወይም ደግሞ ምናልባትም ለማስታረቂ የሄዱበት መንገድ ሳይመች ቀርቶ ይሁን ወይ ደግሞ የብሩኬና የሀይሚ ጸብ በመሀል ሰው እየገባ እያለ ስለሆነ በቃ ለመታረቅ እጅግ በጣም የከበደበት ሰዓት ላይ ሆኗል። መጀመሪያ እንግዲህ እንደምታውቁት እንግዲህ ያው በነገሮች እንት እንደዚህ ደረጃ ሳይደርሱ በፊት ዳኒና ሀይሚ የሆነ ነገር ጀምረዋል በሚል ነው እንግዲህ ብሩኬ በጣም ተናዶ፣ ከዛም በኋላ ደግሞ ኤልዳና የምትባለውን ኤልዳ የምትባለውን ያያችኋትን ክብልል ክብልል የምትል ቆንጆ ይዞ መጣ ማለት ነው። እ ምንድነው ጉዱ? አረ፣ ምን እየተሰራ ነው? ምን እየተካሄደ ነው? እኔ ከዳኔ ጋር ምንም ነገር የለኝም። ከዚያ ቤት የምትለውን ነገር በሙሉ ትግግር አይደለም፣ እና ይቺ ልጅ ልክ አይደለችም ብላ ሀይሚ ስትከራከር፣ በፍጹም በፍጹም ሊሰማት አልቻለም ማለት ነው። ከዛም በኋላ እንግዲህ ምንድነው ያደረገችው? ኦኬ፣ እንደዚህ ከሆነ ብሩኬ፣ እኔም ማሳያለሁ ብላ ሀይሚ ደግሞ ሌላ ጎብል ጠንበላ ሊዛ ተከሰተች። እንግዲህ ነገሩ እየሰፋ መጣ ማለት ነው። ከዛም በኋላ እንግዲህ ቦስ ትላንትና ሊያስታርቅ የሄደበትን መንገድ ርቀት አይታችሁታል። በቃ እናንተ በጀመሪያ ደረጃ እኔ ልታከብሩ ይገባል። የመጣሁት ላስታርቃችሁ ነው እና ሁለታችሁም ወይም ደግሞ ሁለቱም ቡድን ዝም ብላችሁ አዳምጡ ሲባል ሀይሚም እንግዲህ በመሀል ብስጭት ሲያደርጋት ስለነበረ እየተናገረች ነበር። ኤልዳና ደግሞ እንዲያው የብዙ ዓመት ፍቅረኛዋ ነው የሚመስለው ሁኔታዋ ራሱ ማለት ነው። ባይሆን ያኛው ጉብል ይሻላል፣ ሀይሚ ይዛ የመጣችው ጉብል እንደ ባላንሱን እየጠበቀ አንዳንዴም ዝም እያለ ሁለቱ እንኳን ሲከራከሩ እንግዲህ ጉዳዩ ዋና ዋና ምንጮች ወይም ደግሞ ኃላፊዎቹ ሀይሚና ብሩኬ ናቸው። እነዚያ እንግዲህ ረዳት ሆኖ ነው የገቡት ማለት ነው፣ ያለውን ነገር ለማጠናከር፣ ጸባቸውን ለማጠናከር እንዲበጃቸው የገቡ ናቸው ሁለቱ ብዬ የማስበው። ስለዚህ ትንሽ ኤዳ መረጋጋት ነበረባት። ምክንያቱም ሀይሚ አሁንም የብሩኬ ናት፣ ባይዘው ወይ ማለት ነው። ምክንያቱም ያላቸው ፍቅር እንዲህ ዝም ብሎ በአንድ ወር ምናምን የተገኘ አይደለም። በጣም ብዙ ጊዜ ብዙ ነገር ያሳለፉ ናቸው። ምናልባት ከኤልዳች ከአዲሷ ቆንጅት ጋራ የተወሰነ ነገር ኢንጆይ ሊያደርግ ይችላል፣ ብሩኬም ቢሆን ማለት ነው። እንደ ተጣልተው እንኳን በነበረበት ሰዓት ሀይሚዬ እያለ ሀይሚዬ እጠራሻለሁ ምን ነገር አታመጭም፣ እኔ እንደሆነ እጠራሻለሁ እያለ ስንት ጊዜ ሲጠራት እናንተ ራሱ ሰምታችኋል። እና የእውነት ነው የሚወዳት የእውነት ነው የሚወዳት ሀይሚን ማለት ነው። ስለዚህ ሁለታችሁም ማለት ነው፣ በመሀል የገባችሁ ሰዎች ውጡ። ቦስን የጀመርከው ነገር በጣም አሪፍ ነው፣ ግን ቦስ ብቻ ሳይሆን መለኛው ራሱ አለ። እኔ ጓደኛው ይሄን ልክ ያለው ጓደኛ ደግሞ ለቡርኬ አብራደጉ ነው፣ ያስታርቃቸዋል ምናምን ብሏል መለኛው ማለት ነው። እንደዚህ ብሎ ከሚሰራ መለኛውም ራሱ መጥቶ። ምናልባት የሚያመጣቸው ሀሳቦች እነዚህ በመሀል የገቡትን ልጆች ሊያስወጣቸው ይችላል። እንግዲህ ብሩኬ ይዟት የመጣውና ሀይሚን በስተመጨረሻ ይዛው የመጣው ልጅ ይዛው የመጣው አብራው የመጣው ልጅ እስካልወጣ ድረስ ከመሀላቸው እኔ እንጃ ይታረቃሉ። ማለትም ምንድን ነው ወይም ደግሞ ቦስ ማድረግ ያለበት ምንድን ነው? ሀይሚና ብሩኬን ለብቻ ነው መጥራት ያለበት። ሁለቱ ብቻቸውን ሆነው በቃ የፈለገ ነገር ቢከራከሩ ያለውን ነገር በቃ ቢያነሱ ሁለቱ ቢሆን ይሻላል። አሁን ለምሳሌ አይታችሁ ከሆነ ሀይሚ ስትናገረው እንዴ ሰርቶኬን ማ አትናገሪ ምናም ብላ በመሀል ትገባለች ማለት ነው። እንደው ሀይሚ ቢሳካላት አዲሱን የብሩኬን ፍቅረኛ ብትቀጠቅጣት እራሱ ደስ ነው የሚላት ከምን ወይም ደግሞ ሁለቱ ይዋጣላቸው። ምክንያቱም ብሩኬ ሀይሚ በቀላሉ አትለቀላትም። እናም ደግሞ እንደ የፈለገ ነገር አሁን ከአዲሱ ፍቅረኛው ጋር የፈለገ ነገር እንኳን ቢያደርግ ብሩኬ ሀይሚን በተዓምር አይተዋትም። ነገር ግን ስለመጣው ስለገባው፣ በመሃላቸው ስላለው የገባው የፍቅር ጉዳይ፣ ይሄ ማለት ፍቅራቸውን ሊያደበዘዝ የነበረ ጉዳይ፣ አንተ እንደዚያ አደረግ እኔም ታያታለህ፣ አንቺ እንደዚያ አደረግሽ እኔም ታያታል። እንግዲህ ምን እንደማረግ ምናምን ተባብለው ነው እሉ ውስጥ ገብተው እንጂ፣ እኔ እንጃ። አሁን ያቺ የምታረገው አክት ምናምን ነገር በዚህ ላይ ደግሞ ከሀይሚ ጋ ያለውን ርቀት የበለጠ እንዲያሰፋ እያደረገች ነው። ግን የሚሆንለት ተጣልተው ራሱ ስምሽን እየደጋገምኩ ጠሯለሁ፣ ምን ታመጫለሽ ሲላት ነበረ። ግን ሀይሚን እየደጋገመ ሲጠራ እዚህ ጋ ኤልዳ ወይም ደግሞ አዲሷ ፍቅረኛው ምን ይሰማታል ብሎ እንኳን አያስብም። ምክንያቱም ሀይሚን በጣም ስለሚወዳት በመሀል እንኳን ሊረሳ ስላልቻለ ደጋግሞ ነበረ ስሟን የሚጠራው ማለት ነው ሁል ጊዜ። እና እሷ በቃ ቅርንጫፈን አታብዛ፣ ሴት በጣም ትወዳለ፣ ነገ ደግሞ ሊቀይርሽ ይችላል ምናምን ትላታለች። ባይ ዘ ወይ እሷን የሚቀይራት አሁን አዲስ የመጣችውን ኤልዳን የሚቀይራት በራሷ በሀይሚ ነው። ተመልሰው ከእንደገና ፍቅር ውስጥ እንደው የሚገርማችሁ ነገር መተሽ የሀይሚ ልደት አክብር ይላት ኮነ ያላት እንዴት ነው ማለት አዲስ ፍቅረኛ ከሆነች የድሮ ፍቅረኛውን ወይም ደግሞ ኤክሱ ልደቷን ልታከብር ነው እና ነይና አብረን እና አክብር ማለት ነበረበት፣ የለበትም ነበር ግን በጣም ስለሚወዳት በቃ የሃይሚን ልደት እንኳን ሄዳ ስጦታ እንድትሰጥ አድርጓታል ማለት ነው። ተቀበለቻቸውም አልተቀበለቻቸውም ይቺ ግን ያው ሄዳለች ማለት ነው። ልደቱ ላይ ተገኝታለች እና እንደ እስከ መጨረሻው ድረስ እኛ የምንፈልገው ብሩኬና ሀይሚ እንደ በፊቱ ተመልሰው ብቻቸውን ፏብትን እንዲሉ ነው የምንፈልገው። ይቺ ሀይሚ ማለት ነው ቅመም የሆነች ልጅ ለብሩኬ እንድታመልጠው አንፈልግም። በዚህ በልጅነታቸው ፍቅራቸውን ገንብተው ኑሯቸውን ገንብተው በቃ አስተሳሰባቸውን ራሱ የሁለቱም ሀሳብ ግጥም ያለ ነው የብሩኬና የሀይሚ ማለት ነው። ስለዚህ እንደዚህ ደግሞ አስተሳሰባቸው የገጠመ ወደ ትዳር ለመሄድ በመጀመሪያ ሀሳብ ለሀሳብ መጋባት አለበት የሚባል ነገር አለ እና ሀሳባቸው የእውነት አንድ አይነት ነው። ምናልባት በመሀል አንዳንድ ግርግሮች ወጣቶች ስለሆኑ ቢፈጠርባቸው ያንን ግርግር እንኳን የሚቋቋም ትልቅ አስተሳሰብ ሁለቱም ላይ አለ። ስለዚህ እንዲህ አይነት ቤተሰብ ደግሞ ለትውልድ ለነገም ትውልድ አሪፍ በቃ አሪፍ መንገድ የሚያሳይ ስለሆነ በፍጹም ሀይሚና ብሩኬን ሌላያ የመጣ ሰው ራሱ ትክክል እንዳልሆነ ተሰምቶት ራሱ መውጣት አለበት። ባይሆንም የሚሆን ከሆነ ሀይሚ ጋ የመጣው ልጅና ኤልዳ የሚተዋወቁ ከሆነ እስቲ እንደው ማለት ተገማግመው የሚሆን ከሆነ ወይ ወደ ጓደኝነት እነሱ ቢሄዱ ይሻላል። ግን ብሩኬን ለቀቅ አድርጌላት ለሀይሚ ማለት ነው፣ እሱ ያለ ሀይሚ አይተነፍስም ይሁን ብሎ ነው እንጂ የእውነት ሀይሚ ነች። እሱ እንትንና አንቺም ብሩኬን ለቀቅ አድርገሽ የራትሽን እንደውም ውሃ አቃጭሽን አሁኑኑ ዞር ዞር ብለሽ ብትፈልጊ ነው የሚሻል ብሩኬ አሁን እንደው ስታስቡት የዛ ከሀይሚ ጋር ኢንጆይ ያደረገው ነገር፣ በፊት ሲያሳልፉ የነበረው ነገር፣ እሱ ቤተሰቦች ጋር ሄደው ያሳዩት ፍቅር፣ እሷ ያሳየችው ደስታ እዛ ቤት ውስጥ ዱባይ ላይ ያሳለፉት ነገር እንደ ይሄ ሁሉ እኮ ትዝታ ሆኖ ወደ ኋላ እሱን ይጎትተዋል። እሷምንም ቢሆን በጣም ነው የሚጎትታት። እኔ አይኑን እንዳላየው፣ እንዳትጠሩኝ፣ እንዳላናግረው ምናምን የምትለው እኮ ከፍቅር አንጻር ነው እንጂ ጨክናበት አይደለም እና በጣም በጣም የሚገርመኝ ማለት ነው የሀይሚ ዛው የመጣችው ልጅ ለፍቅራቸው ክብር ሰጥቷል ወይም ደግሞ ሀይሚን እየገመገማት ነው ያለው። ምን ያህል ታፈቅረኛለች ከብሩኬ ጋር ይሄን ይሄን ይሄንን አሳልፋለች አሁን እኔና ሀይሚ ብንጀምር ምን ያህል ነው እኔን ልታፈቅረኝ የምትችለው ብሎ የሆነ እያሰበ ያለ ነው የሚመስለኝ። በመሀል እራሱ የሚነጋገሩትን ራሱ ይረሰዋል እናት ሲያስበው እንደ ብሩኬ ታፈቅረዋለች ወይ? ብሩኬን በምታፈቅርበት መጠን ይሄ አዲስ የመጣውን ልጅ ታፈቅረዋለች ወይ? እሱ ለራሱ ራሱ ጥያቄ ነው የሆነበት እና ስለዚህ ብዙም እንትን አይልም። ኤልዳና አትች አዲሷ የመጣችው ብሩኬ ያዛት፣ ግን እኔ እወዳለሁ እኔ አፈቅረዋለሁ እያለች ልጥፍጥፍ ትላለች ማለት ነው። እስቲ አስተውይ። እንደ አሁንም ራሱ እኮ አሁንም ራሱ እንደው በጸባቸው መሀል እንኳን ሀይሜን እንደሚወዳት በትክክል አስተያየቱ ራሱ ያስታወቃል። ስትናደድ እንኳን አትናደጅ ሃይሚዬ ነው የሚላት። እንደዚህ ለምን ትናደጃለሽ? ነገሽን ጥሩ አድርጌ ቀንሽን አታበላሽ ይላታል። በመሀል ተጣልተው እንኳን አታችሁ ከሆነ ማለት ነው ተናዳ ስትናገረው ራሱ ስለ ንዴቷ ራሱ የሚጨነቅ ነው እና በጣም እኔ እንጃ፣ ለሀይሚ አሁንም ለሀይሚ ያለውን ክብር ነው እሱ እየገለጸ ያለውና እባካችሁ መሀል ላይ ገብታችሁ ተፍ ተፍ ፏብትን የምትሉ ማለት ነው፣ በሱም በኩል የመጣችሁ በሷም በኩል የመጣችሁ ነገሩ እንደማይሆን አውቃችሁ አሁኑኑ ገለል ልበሉ። ቦስንም አታስቸግሩት። እውነት እሱኮ ከልቡ ነው። ሁለቴ ሶስቴ ማለት እንግዲህ ቦስ የራሱ ስራ አለው የራሱ ህይወት አለው። እናንተን እየሰበሰበ የሚያናግራችሁ ትንሽ የተሻለ መንገድ እንድትሄዱ ነው። ትላንትም ከትላንት ወዲያም እንግዲህ ያለመግባባት የቦስ ስብሰባ ተበትኗል ማለት ነው። እሱ ራሱ እንደ ምን አይነት ነገር ነው ነው ያለው እየተናገረ ያለው ባላንስ የሚያደርግ ነገር ነው። ሁለታችሁ ወደ ፍቅራችሁ ተመለሱ። በተለይ ደግሞ ሁለታችሁ ብቻችሁን ማነጋገር የምችልበት አጋጣሚ ቢፈጠር እናንተ ወደ ፍቅራችሁ ትመለሳላችሁ ብሎ ያስባል። ግን ያንን እድል ማግኘት አልቻለን ሁለቱም ሲመጡ እንደ እንግዲህ ከነገባው ነው የሚመጡት ማለት ነው። በዚህ ሰዓት ያለው ነገር አጠገባቸው ልጆቹ ስላሉ የሚነጋገሩት የሚሰዳደቡት ነገር ራሱ እነዛን እንዲያስገባቸው አብረው እንዲከራከሩ ያደርጋል። ያ ደግሞ ቦስ ይዞት ለመጣው ሀሳብ በጣም እንደዚህ ተጽዕኖ ፈጥሮበታል ማለት ነው። እና ቤተሰብ፣ እስቲ እናንተስ ምን ትላላችሁ? ስለ ብሩኬ እና ስለ ሀይሚ ምን ጊዜም ያው ሀይሚ እርግጠኛ ነኝ ከብሩኬ ውጪ ወደ ውጪ እንደምትል እርግጠኛ ነኝ። እሱም ደግሞ ከሀይሚ ውጪ ምንም አይሞከርም እንደሚል እርግጠኛ ነኝ መጨረሻ ላይ። እስከዛ ድረስ ግን ያለው ነገር ያው እነ ቦስን አስታራቂዎቹን ትንሽ እያስቸገራቸው ይገኛል። ቦስ እንግዲህ በርታ፣ መጨረሻ ላይ እርግጠኛ ነኝ ሁለቱንም ታስታርቃችኋለሁ። ግን ጊዜ ወስዷል፣ እና በትዕግስት ይህንን ነገር ለማድረግ ሞክር። ላይክ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ ሁኑ፣ ቤተሰብ እንሆን እጅግ አድርገን እንግዲህ ለዛሬ እናመሰግናለን። መልካም ቀን ይሆንላችሁ።